እሺ፣ እዚህ ዝግጅታችሁ በመገኘቴ የተሰማኝ ደስታ ከፍተኛ ነው። ምክንያቱም አንድ ወቅት ላይ የንብል ባል ብርጌድ አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት። ባሳለፋችሁት የሁለት ዓመት የትግል አመት ወጥታችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትኪያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቃችኋል። ነበልባል ብርጌድ ነበልባል የሚባል ክፍለ ጦር ሲመሰረት ተስፋና አስማረ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለ ማርያም ማሞ ደግሞ ኃይለ ማርያም ክፍለ ጦር መመስረት ይችላል። የናንተ እንቅስቃሴ፣ የእናንተ ሕብረት፣ የናንተ ስራ፣ የናንተ ጥንካሬ ደግሞ ከሰም ክፍለ ጦርን ወደ ኮር አሳድጋችሁታል። በዚህ እንኳን ደስ አላችሁ፣ እንኳን ደስ አለ። እንግዲህ ከመጀመሪያው አይታችሁታል። የአማራ ህዝብ ተደጋጋሚ ምት እየተፈናቀለ፣ ሞት እየተፈጸመበት፣ ሀብት ንብረቱ እየተዘረፈ፣ ስንት ነገር ማረግ እየቻለ በሰዓታት ወደ ድህነት እየገባ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 አሳመነው የዚህ አደረጃጀት ውጤት ነው። በላይ ዘለቀዝ የዚህ አደረጃጀት ውጤት ነው። ጤድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተ ለነጻነት መታገል ምን ጊዜም ተፈላጊ ነው። ስለዚህ አሁን ይው በአጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አደግለን ከዚህ በፊት ሲድበሰበስ በነበረው እየኖርንበት በለለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። ኢትዮጵያ ሀገራችንናት አንጠላትል። ግን በመላ ኢትዮጵያ ይህ ህዝብ እየተከተለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመቀጥ ካልቻለ እንደሚጠፋ አስቀድመን ተነጋገርነበት። ይህ አደረጃጀት የዛው ውጤት ነው። ይሄ ውጤትም አገዛዙን አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 እዚህ አሰልፏኒ ብልጽግና 11 ዝ አለው ስምረትም ይባል ከትግራይ አፈንግጦ የመጣ አንድ ዝ አብሮ አለ። አስራ ሁለትን ዝ ነው እየተተራመሰ ያለ። ይሄን ዝ ግን እስከሚያቀለው ብለው ድረስ እስከሚያቀለው ብለው ድረስ እየተመጣ መሆኑን ሁልጊዜ ግዜ ከምሰሩት የምታዩትን በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ። ሁልጊዜ እቅድ ያቅዳድ፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም። ይሄ ደግሞ የእናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራቀጥ ነው። ልክ አሁን እየሄድንበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ሕዝብ የአማራ ሰፊ ሕዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ሕዝብ ጋራ በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንንም ለመበቀል አይደለም የእኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ነው፣ አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም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 የነበራችሁበትን ክፍለ ጦር ወደ ኮር አድርሳችሁታል። ከአሁኑ አሁን ከጀመራችሁት በላይ ከፍተኛ ስራ ይጠበቃል። ተዋጊያችሁ በተደጋጋሚ ስልጠና በተደጋጋሚ ስልጠናዎች በቀላል ኪሳራ ድል እንዲያመጣ ልክ እንደጀመራችሁት ቀጣይ ተልዕኮ እየከበደ እየጠነከረ ነው የሚሄደው። ስለዚህ ይህን የጀመራችሁት